ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት የቀረበውን የፌዴራል መንግስት የ2018 ዓመት በጀት በ1.93 ትሪሊዮን ብር እንደሆነ የገንዘብ ሚኒስቴር አስታውቃል። አንድ ትሪሊዮን ብር 73 ፐርሰንቱ በመቶ 73 ፐርሰንት በመቶ ከታክስ ገቢ ለማግኘት መታቀዱንም ተሰምቷል። የገንዘብ ሚኒስቴር አህመድ ሽዴ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ከ2018 ረቂቅ በጀት 1.2 ትሪሊዮን ብር ለመደበኛ ውጪ፣ 415 ቢሊዮን ብር ለካፒታል ውጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ፣ 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦችን ለማስፈጸሚያ ድጋፍ የሚውል እንደሆነም ገልጸዋል። ከረቂቅ በጀቱ አንድ ነጥብ አንድ ትሪሊዮን ብር ወይም 73 በመቶ ከታክስ ገቢ 236 ቢሊዮን ብር ከልማት አጋሮች ቀሪውን ደግሞ ከፕሮጀክት ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱንም ተናግሯል። በረቂቅ በጀቱ ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት ሁለት ነጥብ ሁለት በመቶ እንዲሆኑ የተጣራ የበጀት ጉድለት አንድ በመቶ መሆኑን የገንዘብ ሚኒስትሩ አስረድተዋል። መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ከብድር በመውሰድ ሳይሆን በግምጃ ቤት ሰነድ ሽያጭ እንደሚሸፈን በ2018 ዓ ምት በጀት የ8 ነጥብ 9 በመቶ የኢኮኖሚ እድገት እንደሚጠበቅም መናገራቸውን ብሔራዊ ቤት ቴሌቪዥን ገልጿል ዘግቧል። ህዋትን በመቃወም እንቅስቃሴ የጀመሩት ጄኔራል ምን ይላሉ? ከትግራይ ኃይሎች ጋር በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸው ስሬት እየገነገቡ መሆናቸው የሚታወቁ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያ ጥሩ ከፓርቲ ህዋት ነፃ የሆነ አይል ለመፍጠር ወደ ነፃ መሬት መውረዳቸው ተናገሩ። ጄኔራሉ ከቢቢሲ ትግረኛ ጋር ባደረጉት ቃለ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነጻ የሆነውን ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆናቸውንም ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራል እኛ የምንሰራው ፓርቲና የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልል ውስጥ አራት ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩ ከጥር 15 2017 ዓ ረብጥር ምርት ጀምሮ መሆኑን ይነገራል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶች ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። ከአንድ ትሪሊየን በላይ የሚገመት ሀብት የሚፈልጉ የተጀመሩ መንገዶች በኢትዮጵያ የተጀመሩ መንገዶች የፕሮጀክቶችን ለማጠናቀቅ እስከ አንድ ነጥብ አምስት ትሪሊዮን የሚገመት ሀብት እንደሚፈልግ የገንዘብ ሚኒስትር ዴታ ኢዮብ ተካልኝን ተናግረዋል። የገንዘብ ሚኒስትር ዴታው ኢዮብም ይህንን ያሉት በህዝብ ተወካዮች ምክር ቤት በተካሄደው አራተኛ ዓመት የስራ ዘመን ሰላሳ ሶስተኛ መደብ ስብሰባ ላይ ነው። ሚኒስትር ዴታው ከምክር ቤት አባላት ለተነሱ ጥያቄዎች በሰጡት ምላሽና ማብራሪያ ከተለያዩ የብድር አቅራቢ ተቋማት በተገኘ ብድርና ከልማት አጋሮች በተገኘ ድጋፍ በርካታዎች መንገዶች እየተሰሩ ነው እንደ ሀገር መሩትን የመንገድ ፕሮጀክቶች ለማጠናቀቅ ከአንድ ነጥብ ሶስት ትሪሊዮን እስከ አንድ ነጥብ አምስት ትሪሊዮን የሚገምት ሀብት እንደሚያስፈልግም አስታውቀዋል። በ አሜሪካ ካናዳ እና አውሮፓ የሚኖሩ ወደ ሰማኒያ አምስት የሚሆኑ የኦሮሞ ምሁራን ፕሬዚዳንት ኢሳያስ አፈወርቂ ግልጽ ደብዳቤ መጻፋቸውን መዘገባችን ይታወሳል በደብዳቤያቸውም ኤርትራ 43ኛ አመት ምክንያት በማድረግ ፕሬዚዳንቱ ባደረጉት ንግግር ኦሮሞ ማለታቸውን አውግዘው ነበር የፕሬዚዳንቱ ንግግር በብልጽግና ፓርቲ ላይ ያነጣጠረ እንደሚመስል ገልጸው የሆነና ንግግሩ በኦሮሞ ማንነት ላይ ያነጣጠረና ግልጽ ከባድ ጥቃት ነው ሲሉም ክስ ማቅረባቸው ይታወቃል። ለዚህ ደብዳቤ የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል ዛሬ መልስ ሰጥተዋል። በመልሳቸውም ደብዳቤው በመሰረተ ቢስ ውንጀል የተሞላ ነው ያሉት አቶ የማነ ደብዳቤውን ከጻፉት ከጻፉት አካላት ወይም ከተወካያቸው ጋር የኤርትራ ፊት ለፊት ውይይት ለማድረግ ፈቃደኛ መሆኗን ገልጸዋል። ይህ እንዳለ ሆነ በጉዳይ ላይ የኤርትራ መንግስት አቋም በአራት ነጥቦች አስቀምጠዋል። አቶ የማን እንዳሉት አንደኛው ነጥብ ኤርትራ ለኦሮሞ ህዝብና ባህል ከምንም በላይ ክብር አላት የሚል ነው። ሁለተኛው ነጥብ ደግሞ የኤርትራ ለኢትዮጵያ ህዝብ በተለይ ለኦሮሞ ህዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷንም የሚያስረዳ ሲሆን ሶስተኛነት ደግሞ ፕሬዝዳንት ኢሳያስ ስለ ኦሮሙማ ፖለቲካ ያነሱት ለኦሮሞ ህዝብ ያላቸውን ክብር በሚቀንስ መልኩ አለመሆኑ ነው። እንደ አቶ የማነ አባባል የፕሬዝዳንት ኢሳያስ ኦሮሞማ ፖለቲካ ያሉት ባለፉት ጥቂት አመታት የማንም ውክልና የሌለውን በኢትዮጵያ ውስጥ የሰፈነውን ሬውት አለም ለመግለጽ ነው። በአራተኛነት አቶ የማን ያነሱት ደግሞ ኤርትራ በአፍሪካ ቀንድ ላይ ሰላምና ፍትህ እንዲሰፍን የዓለም አመንታት ቁርጠኛ ነች የሚል ነው። ጨምረውም የጦርነት ከበሮ እየተደለቀ ያለው ከኤርትራ ሳይሆን የኤርትራ ሉዓላዊ ግዛት ለመውረር ከሚንቀሳቀሱ ኃይሎችም ነው ኃይሎች ናቸው ብለዋል። አስራ ሰባት የአፍሪካ ሀገራት በሚገቡ ዜጎች ላይ የኢምፖክስ ምርመራ እየተደረገ ነው። ከኬንያ፣ ዩጋንዳ ና ናይጄሪያ ጨምሮ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ወደ ኢትዮጵያ በሚገቡ አስራ ሰባት የአፍሪካ ሀገራት ዜጎች ላይ የኢምፖክስ በሽታ ምርመራ እያደረገ እንደሚገኝ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትን አስታውቋል። እነዚህ ሀገራት የኢምፖክስ ወረርሽኝ ስርጭትና ስጋቱ ያለባቸው መሆናቸውን ታሳቢ ያደረገ እርምጃ ስለመሆኑንም አራዳ ሰምቷል። በዚህ ዝርዝር ውስጥ የተካተቱ ማዕከላዊ መካከል የማዕከላዊ አፍሪካ ሪፐብሊክ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቡሩንዲ ብሩንዲ፣ ላይቤሪያ ና ጋና የሚገኙበታል። ኢንስቲሽኑ ከሚመለከታቸው ሌሎች የጥናት ተቋማት ጋር በመሆን በኢትዮጵያ አየር መንገድ በኩል የሚገቡ ጨምሮ በሀገሪቱ መግቢያ ና መውጫ ድንበሮች ላይ የቅድመ ምርመራ ስራ እያከናወንኩ ነው ብለዋል። በበሽታው በሽታው ከተከሰተባቸው ጎረቤት ሀገራት ጋርም በችግሩ ዙሪያ የጋራ ምክክር በየወቅቱ እየተደረገም እንደሚገኝ ነው የተመላከተው። በአገሪቱ በተለያዩ ቦታዎች የአገር ውስጥ ተፈናቂዎችና የውጭ ስደተኞች በሚገኙባቸው መጠለያ ጣቢያዎች ላይ ወረርሽኙ እንዳይከሰት ክትትል እየተደረገ መሆኑንም አራዳ የሰማ ሲሆን እስካሁን በእነዚህ ቦታዎች በቫይረሱ የተያዘ ሰው አልተገኘም። በሽታው ወደ ኢትዮጵያ መግባቱ ከታወቀ ወዲህ አንድ ነጥብ ስምንት ሚሊዮን በላይ ዜጎች የቅድመ ምርመራ ስራ መሰራቱን ተገልጿል። በኢትዮጵያ በሰባት ክልሎች በቫይረሱ የተያዙ ዜጎች መገኘታቸው የተገለጸ ሲሆን አንድ ህጻን በሚያለ ከተማ በዚሁ ችግር የወቱ ማጣቱን ኢንስቲትዩሽኑ መረጃ ያሳያል። ወደ ውጭ ዜና እንገባለን። ዩክሬን የአውሮፓ ህብረት አባል መሆኗን አልደግፍም ሲሉ የአዲሱ የፖላንድ ፕሬዚዳንት ተናገሩ። በፖላንድ በተደረገው ምርጫ ካል ካርል ኖርኪ አሸናፊ መሆናቸው ይታወቃል። ተመራጩ ፕሬዚዳንት አሸናፊ መሆናቸው ከተረጋገጠ በኋላ ለመጀመሪያ ጊዜ በሰጡት ቃል ምልልስ የዩክሬን አውሮፓ ህብረት አባልነት እንደሚቃወም ገልጿል። በስልጣን ያለው የፖላንድ መንግስት ለዩክሬን የአውሮፓ ህብረት አባልነት ጠንካራ ድጋፍ ሲሰጥ መቆየቱ ይታወቃል። ተመራጩ ፕሬዚዳንት ግን የዚህ ተቃራኒ አቋም መያዛቸውንም ተናግረዋል። ካርል ነውኪ በምርጫ አሸናፊ ቢሆኑም በስልጣኑን የሚረከቡት በመጪው ነሐሴ ወር ሲሆን ዩክሬንን በተመለከተ አቋማቸው የአውሮፓ ህብረት እንዳትቀላቀል የሚል መሆኑን በቃል መልሳቸው አስታውቋል። ተመራጭ ፕሬዝዳንት ባለፈው ታህሳስ ወር በምርጫ ቅስቀሳቸው ወቅት ፖላንድ የምታነሳቸው ቁልፍ ጥያቄዎች እስካልተመለሱ ድረስ የዩክሬንን የአውሮፓ ህብረት ሆነ የኔቶ አባልነት አልደግፍ ማለታቸው ይታወሳል ሲል ኖትስ ፍሮም ፖላንድ ዘግቧል። ዛዙ ይመለሳል፣ ህገወጦችም ይባረራሉ፣ ሎስ አንጀለስ ነጻ ትወጣለች፤ ፕሬዚዳንት ዶናልድ ትራምፕ ዛሬ ተናግረዋል። ዶናልድ ትራምፕ ዛሬ በሰጡት መግለጫ የካሊፎርኒያ ገዢ ጋቪን ኒውስ ኒውሶ ባይደን በዚህ ሀገር ላይ ከፈጸመ ወንጀል በላይ ፈጽሟል፣ መታሰር አለበት በሚል አስተያየት የሰጡ ሲሆን ገዢው በሎስ አንጀለስ ያለውን አለመረጋጋት በቁጥጥር ስር መዋል አለበት ሲሉም አስጠንቅቀዋል። የፌዴራል ኢሚግሬሽን አፈሳዎች የሚያደናቅፍ የካሊፎርኒያ ባለስልጣን በቁጥጥር ስር ለመዋል በቶም ሆማን የተሰነዘረውን ዛቻ አይደግፍም ይደግፉ እንደሆን ትራምፕ በጋዜጠኞች ተጠይቀዋው ብለዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃ ተከትለው በሎስ አንጀለስ የተቀሰቀሰው ተቃውሞ ቀናት አስቆጥሯል። ናሽናል ጋርድ በከተማው ተሰማርቷል። ተቃውሞ መነሻ የሆነው የኢሚግሬሽን ባለስልጣን የቀን ሰራተኞች በድንገተኛ ሁኔታ ከአባው አስረዋቸዋል የሚሉ ዜናዎች ሲሆኑ የአካባቢው ነዋሪዎች የኢሚግሬሽን ባለስልጣን መኪኖችን በስፍራቸው ማየታቸውን ተከትሎ ተቃውሞ ተቀስቅሷል። እኛም ማጥጋት የሚፈልግ የሩሲያምቱ ሌላ መዘዙ አስከፊ ነው። ማርክ ሩቴ የኔቶ በጀት በአራት መቶ ፐርሰንት ማሳደግ ይገባል ተባለ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እየጨመረ መጥቷል ያላቸውን ስጋቶች ለመቀነስ የአየርና የሚሳኤል አቅምን ለማሳደግ እንደሚገባ ዋና ጸሐፊ ማርክ ሩቴ ተናግረዋል። ሩቴ በለንደን ቻት ሀም ሀውስ ላይ ተገኝተው ባደረጉት ንግግር ስጋቶች ስጋቶች በተለየ መልኩ ከሩሲያና ቻይና እንደሚመነጩም ተናግረዋል። ዋና ጸሐፊው ኔቶ በአንድ ዓመት የሚያመርተውን የመሳሪያ አቅም ሩሲያ በሶስት ወር እያመርተች ነው ሲሉ በንጽጽር አስረድተዋል። ነገር ግን እኛም ማጥቃት የሚፈልግ ሩሲያም ሌላ መዘዙ አስከፊ ነው ሲሉም አስጠንቅቀዋል።